በእኛ ዘመን እየተፈጸመ ታምርና እጅግም ድንቅ ነገር ላጫውታችሁ ነው። እማሆይ መባ ጽዮን ይባላሉም ከጎንደር ክፍለ ሀገር ቤተሰቦቻቸው በግድ ሊድሯቸው ሲሉ ከጎንደር ተነስተው ወደ ታላቁ ደብረ ወገግና ወደ ተለያዩ ገዳማት በእግዚአብሔር መሪነት ከምትኖርበት ከእናት አባቶቿ ቤት ድንገት በሌሊት በእግዚአብሔር መልአክ መሪነትና በቅዱሳን አባቶቻችን አጋዥነት ይዘዋት ወደ ታላቁ ደብረ ወገግ አሳቦት ገዳም ወሰዷትም። ከዛም በኋላ በትሩፋት በማገልገልና በቅድስና ራሷን ከፍ ከፍ ስታደረግ ቆይታም፣ እግዚአብሔር ለታላቅ ሹመት አበቃትም። የትላንቷ ታዳጊ የዛሬዋ እማሆይ መባጽ ሆን ናቸውም። እርሳቸውም ወደዚህ ገዳም ከመጡ በኋላ በተለያዩ ገዳማት ላይ እየዞሩ እግዚአብሔር ስለመረጣቸውና በቅድስናም ስለሚያኖራቸው በርካታ ቅዱሳን አባቶቻችን አግኝተው ከነርሱም መልእክትን ይዘው ከሰውራኑ ጋር የተጫወቱትን ነገር ሁሉ በእማሆይ እህተ ማርያም ይፍሩ ዘደብረ ወገግ በኩል ለእኛ ለአንባቢ ለአድማጭና ለተመልካች ደርስ ዘንድ ሐሳቦቻቸውን ሁሉ አስተላልፈውልናል። በእርግጥ እማሆይ መባጽዮን ዛሬ ላይ በሕይወት ይኑሩ አይኖሩ የሚያቅብ አይኖርም። መልእክትና ሐሳቦቻቸው እውነተኛ አባቶቻቸው ገጠመኝን ለእኛ ለልጆቻቸው አስተላልፈውልን አልፈዋል። ለበርካታ ዓመታት በአትዘግተው በገዳማት ይኖሩ የነበሩ ከአዲስ አበባ የሄዱትን ታላቅ መነኩሴ ታሪካቸውን አጋዘን ጋር የሚኖሩትን ኑሮ ሁሉ እጅግ በሚደንቅ አገላለጽ ነግረውናል። አብራችሁ ስትቆዩ ይህንን ታምር ትመለከታላችሁ። ማሆይ መባ መንገዳቸውን ቀጠሉ። መቼስ በዚህ ዘመን የሚፈጽምና የሚደረግ ነው ብሎ ለማመን ቢከብድም እየሆነ ያለው ነገር ግን አድማጭ ተመልካች ይሰማ ዘንድ ማሆይ ሰበነ ማርያም በማሆይ እህተ ማርያም ይፍሩ ዘደብረ ወገግ በኩል ሀሳቦቻቸውን ልከውልናል። ወደፊት ሲራመዱም አንዲት አጋዘን በፊት ለፊታቸው ስትሄድ አዩና ተከተሏት። አጋዝኗም ቆም እያለች ማሆይን ወደኋላ እያየቻቸውና ተከተሉኝ በሚመስል አይነት አኳኋን ምልክት እየሰጠቻቸው ጥቂት ከተጓዙ በኋላ ማሆይ ዞር ብላ ይታ ካንድ ዋሻ ውስጥ ስትገባ ተመለከተቻትም። ማሆይ ቆመው ወደ ገባችበት የሚመለከቱ ጀመረም። አጋዘኗ ገብታ ትንሽ ቆየት ብላ ወጣችና ማሆይን ነይ ግቢ እንደማለት በሩ ላይ ቆማ ጠቀሰቻቸው። ይህኩ ይገርማል። ይህ በእኛ ዘመን የሚሆን ታምር ነው። ማጫወታችሁ ማሆይም ፈጠነ ብለው ወደ እሷ አመሩም። በሩ ላይም ሲደርሱ እሷ ቀድማ ገብታ ተከተሏትም። ጥቂት ከተራመዱም በኋላ ሶስት አረጋውያን እናቶች ጋር ስትደርስ በርከክ ብላ እንደ መስገድም ሰላምታን ሰጠቻቸውና ለማሆይ ፈቀቅ ብላ ቦታው አለቀቀችላትም። ማሆይም ድፍት ብለው የሶስቱንም እግር ከንማ ጋር እየሳሙ ሰላምታንም ሰጧቸውም። እነሱም አጸፋውን በትትና ሰላምታ ከሰጧቸው በኋላ አስቀመጧቸውና አንደኛዋ እናት ያችን አጋዘን ሊያልቡ አንድ ቅል ይዘው ቀረቡ። ይገርማል እኮ። አጋዘኗም ምንም ሳትሰስት ወተቷን ለግሳቸው ልክ እንደ ሰው ከአንገቷ ዘንበል ብላ ተሰናብታቸው ወጣች። ሦስቱም ተነሱና ጸሎትን መጸለይ ጀመሩ። እማሆይም ለጸሎት አብረው ቆሙና በጸሎት ማሳረጊያ ላይ አንድ ልብሳቸው ከበረዶ በነጻ አረጋዊ አባት በእጃቸው የወርቅ መስቀል ይዘው በሚያስፈራ ግርማ ገቡና ጸሎቱ ቡራኬን ሰጥተው ሁሉንም በያዙት መስቀል ባርከው ያንን የአጋዝን ወተት በመስቀሉ ጫፍ ነካ ሲያደርጉት በሙሴ በኩል ለእስራኤላውያን ትኩስ ዳቦ ከሰማይ እንደወረደላቸው ይህም ታምር ተፈጸመና ትኩስ ዳቦ ሆነም። አንስተውን ባርከው ቆርሰው ለሁሉም ካደሉ በኋላ በመጡበት አኳኋን ተመለሱ። ይህ እኮ እጅግ የሚገርም እውነት ነው። እነዛ ሦስት ምናቶች የተቀበሉትን ቡራኬ ይዘው ባሉበት ቁጭ ቁጭ አሉና መመገብ ጀመሩ። መሆይም እንደነሱ ከእነርሱም ጋር ቁጭ ብለው በጸጥታ ይመገቡ ጀመረ። የኅብስቱ ጣፋጭነት፣ የአጋዛኗ ሁኔታ ወተቱ ዳቦ መሆኑ ብቻ ሁሉ ነገር ግሩምና ድንቅ ሆኖባቸው በዝምታ ተመግበው ሲያበቁ ተነስተው ይህን ምግብ ባርኮ ቀድሶ የሰጣቸውን አምላክ አመስግነው ቁጭ ቁጭ አሉ። በታምራት በገርላት የምንሰማው ነገር በዓይኗ ያየችው ማሆይ መባጽዮን እጅግም በመገረም ታሪካቸውን ሲያጫወቱ ማሆይ፣ ግሩም ድንቅ ያንተ ስራ እዚህ በረሃ ውስጥ እንዲኖሩ ያደረክ ጌታ ምግባቸውንም በድንቅ ታምራት ትሰጣቸዋለ። እኔም ሳይገባኝ ከቅዱሳኑ ማዕድ ተካፋይ አደረክኝ። አቤቱ አንተን ጌታዬን ምን ብዬ ላመስግን? ይህ የሰማሁት በጆሮዎች ያደመጥኩት ባይኖች እንዳይ አደረክኝ። አቤቱ ጌታዬ ሆይ ለእኔ ለበደለኛዋ ምረት ትበዛልኝ እያሉ አይናቸውን መነኮሳቱ ላይ ልባቸውን ወደ ፈጣሪ ሰቅለው እያሉ ከመነኮሳያቱ ሁሉ በእድሜ የሚበልጡት እናት ወደማሆይ መልከት ብለው እናቴ፣ ፈጣሪ ባወቀ መንገድ እዚህ መካከላችን ተገኝተዋል። እሱ ሸሮ አምላክ ሁላችንንም ከያንልበት ልበት ሰብስቦ እዚች የተቀደሰችው ዋሻ ውስጥ በቸርነቱ እኮ እያኖረን ነው። ቀጠሉም ወደኛ የላኮት የእኛን የኃጢአተኞችን እህቶቹ ወትን ታሪክ ሰምተው በጸሎት እንድታስቡን ነውና ታሪካችንን እየሰሙ ይጸልዩልን፣ ባኮትን አሉበትና፣ እንዲህም አሉና ከሳቸው በእድሜ ወደሚያንሱት እማሆይ እየተመለከቱ ልጄ እስቲ ፈጣሪ የሚያውቀውን ሁሉ ነገሪያቸው፣ አሉና አረጋዊቷ እናታችን እማሆይ አመለከቱ። ከሁለቱ ደግሞ አንደኛዋ በጣም ያንሳሉ። እማሆይ በትህትና ጎንበስ እያሉ እሺ እናቴ፣ እሺ ብለው ታሪካቸውን ለማሆይ ይነግሩ ጀመረም። እጅግ እኮ ይገርማል። እኔ ተወልጄ ያደግኩት አዲስ አበባ ከተማ ነው ብለው ቀጠሉም። አባቴ ካህን በመሆኑ የቤተ ክርስቲያን ትምህርት ከወንድሞች እኩል እንድማር ስላደረገኝ እንደ ወንድሞች ዲያቆን ባልሆንም ሁሌ ከዚህ ዓለም መለየት መመንን መመልኮስ እመኝና አጥብቄ የምሻው ነበረም። ግን ወደ ገዳም እንዴትና ወዴት እንደሚኬድ ስለማላውቅ ሁሌ አዝን ነበር። ግን ያው ሰው ባለውና በተመኛ አይሆን። እዛም ኑሮ ያለ ፈቃዴ ትዳር አግብቼ እንድኖር ተገደድኩ። ሆኖም ባለቤቴ እግዚአብሔር የባረከው ቅዱስ ሰው ነበረና በተጋባን ባመቱ ያዕቆን ነበረና ቀሰሰ ብለው ቀጠሉም። ኑሮዋቸውን ሁሉ ነገር የተሟላና የቀና እንደነበረ ማሆይ ያስታውሳሉ። በተጋባን በሦስት ዓመት አረገዝኩ። ደስታችን እጥፍ ድርብም ሆነልን። ግን ሁል ጊዜ መንፈሴንም የሚያስጨንቀኝ የእሱ ጓደኛ ነበረ። የመጀመሪያው ሚዜያችንም እርሱ ነበረ። ውጪ መንፈሳዊ ሰው ይመስላል። ውስጡ ግን ብልሹ ነበር ልጄ እኔንም በብዙ ነገር ይፈታተነኝና ከባለቤቴ ሊለየኝ የሚጠር ነበረ ብሎ አቀርቅሮ አለቀሱም። እኔ ግና ብዙ ጠነቀቀውና እርቀውም ፊትም አልሰጠውም ነበረ። ከለታት አንድ ቀን የባለቤቴ ሌላ ጓደኛው ስለሚያገባ ሰርግ ተጠራን። እኔ ግን የአምስት ወር ቅሪት ስለሆንኩና ጤናም ስለሌለኝ ቀረሁና እሱ ሄደ። ማታ ሲመለስ ግን በሰው ተደግፎ በጣም ታሞ ነበረም። ግራ ገባኝ። ዘመድ ወዳጆች የተጨነቁ። ከዚያም በሳምንቱ አረፈብኝ። ዓለም የተደፋብኝ መሰለኝ። ግን ላያስችል አይሰጥምምና የሱም የኔ ቤተሰቦች ሳይለዩኝ በሰላም ተገላገልኩ። እስከ ክርስትናው ሰው አልተለየኝም ነበረም። ከዛ በኋላ ቀስ በቀስ ሁሉም ወደ ራሱ ኑሮ ተመለሰም። ሰውየው ባሌ ከሞተ ጀምሮ ባይለየኝም ግን ብቻዬን አግኝቶኝ ስለማያቅ ሲያደባና ቀን ሲጠብቅ እንደነበረ ገባኝ። ከዛም አንድ ቀን ልጄ ስድስት ወር ሆማት ነበረና ብቻዬንም ሳለው ምሽት ላይ ድንገት መጣ። ክፉኝ ያደነገጥኩኝ። እሱም ዘና ብሎ ጨዋታውን ጀመረ። እኔም የሚመጣልኝን ዘዴ በመጠቀም ልጄን እንዳቀፍኳት ቀስ ብዬ ቆነጠትኳት። ምርር ብላ ለቀሰች። እኔም እንደ ማባበል ወዲህ ወዲያ እያልኩኝ ወደ መኝታ ክፍሌ ገብቼ በሩን በውስጥም ጥርቅም አድርጌ ዘጋሁና ልጄን አባብዬ ያስተኛኋት እኔም አብሬም ተኛሁ። እጅዴ ወደ መኝታ ቤት መጥቶ ቢጣራ መልስ አጣም። በሩን ቢደበድብ መልስም የለም። ዝምታ ሆነና ተናደደም። ከዛም ዛቻውን ያንዠጎደጉድ ጀመረ። እሺ ብዬም ያለኝን ነገር ካላደረግኩ እንደ ባለቤቴ እንደሚገድለኝ ነግሮኝ እሺ ወይም እምቢታዬን እስከ ሶስት ቀን እንድነግረው አስጠንቅቆኝ ወጡ ሄደ። ይህ በእኛ ዘመን በአዲስ አበባ ምድር የሚደረግ ግፍ ነው። ይህንን ግፍ ለማሆይ በገዳም ውስጥ ለሚኖሩ በቅድስናና በንጽሕና ተጠብቀው ያሉ እማሆይ ታሪካቸውን እያጫወቷቸው ነው። ባለቤቴ እንደዛ ታሞ ሳለ ለብቻዬ በፈጣሪ ስም አምሎኝ ሰርጉ ላይ መድኃኒት እንዳቀመሰው ነግሮኝ እኔ አልድንም፣ አንቺ ከፈጣሪ ጋር ራስሽን ጠብቂ፣ ልጄንም በስርዓቱ አሳድጊ አደራ ብሎኝ ስለነበር እዛቸውና ማስፈራራቱ አዲስ አልሆነብኝም። ቀድሞ ኑዛዜውን ባለቤት ይነግሮኝ ነበርና፣ ነገር ግን ምን ማድረግና ከሱ ማምለጥ እንዳለብኝ ሌሊቱ ሙሉ ወደ ፈጣሪ ሳለቅስና ስማጸን ነበር ያደርኩት ብለው ቀጥሉ እማሆይ። ሲነጋ ፈጣሪ በገለጸልኝ መንገድ ልጄን አዝዬ ሙሉ ቤቴንና ንብረቴን እንዳለ ትቼ ትንሽ ገንዘብና ለልጄ ቅያሪ ልብስ ይዤ ወጣሁና በግሬ ብዙ ከተጓዝኩ በኋላ አንድ የጭነት መኪና አግኝቶ አሳፈረን ብለው ቀጠሉም ሾፌሩ ፈጣሪ የባረከውና እጅግም ቀና ነበርና እኔንም ልጄንም እየተንከባከበ አንድ አነስተኛ ከተማ ደረሰንና ተነሰናብቶን ሄደም እዛች ከተማ የእመቤታችን ቤተ ክርስቲያን ደጅ ከኔብጤዎች ጋር ሰባት ቀንም አደርኩ። ከዛም ተነስቼ ጉዞ ጀመርኩኝ። ወዴት እንደምሄድ ግን አላቅም። ብቻ መቤቴ ተመራኛለች፣ እኔም እጓዛለሁ። ልጄም ምንም አላስቸግረችኝም ነበርና ሲርባት ጡቴም ጠብታ፣ ያገኘችውን ከእኔ ጋር ቅምሳ ወገቤ ላይ ትተኛለችም። እኔም ጉዞዬን እቀጥላለሁ። መዳረሻዬን አላውቀውም እግዚአብሔር በሚመራ የመንገድ ብቻ መሄድ ሆነ። በዚህም አይነት ሁኔታ አራት ቀን ተጉጄ ያ ትልቅ ድንጋይ ስር አረፋልኩኝ ብለው በዋሻው በር ቴዩ ራቅ ብሎ ያለውን ትልቅ ድንጋይ አሳያቸውና ከዚህ በኋላ ያለውን እናቴ ይንገሮት ብለው ወደ ታላቋም ማሆይ አመለከቱም። በእድሜ በድሜ ጠና ያሉት እማሆይ ሁሉንም በፈገግታ መልከታሉና እማሆይ እኔ ከዚህ ዋሻ ውስጥ ብቻዬን ነበር የምኖረው። የዛን ቀን ለሊት ቆሜ ጸሎት እያደረግኩ ሳለ የእግዚአብሔር መልአክ ሁሌም አንዳንድ መልእክት ካለና ማድረግ ያለብህ ነገር ካለ ምንም ኃጢአተኛ ቢሆን መጦ እንደሚነግረኝ ሁሉ ያን ቀንም መጣና፣ ቀን እዛ ድንጋይ ጋር አንዲት እግዚአብሔር የመረጣት ከነ ልጇ ተቀምጣ ታገኛቸዋለሽ ወዳንቺ ይዘሻት ጊቢ አብራችሁም ኑሩ። ከዛሬ ጀምሮ ለአንቺ ምግብሽን የበምትሰጥሽ አጋዝን ለእነርሱም ጭምር ትሰጣቸዋለችና ለመግባችሁ አታስቡ። አጋዝኗ እስከ እድሜ ልካችሁ ከነ ልጅ ልጅ ይመግቧችኋል ብሎ ተሰወረም። እኔም የፈጣሪን ሥራ አድነኩኝ። የእግዚአብሔር መግቦቱ ዛሬም ድረስ በበረሃ ሲኖር እንደነበረው እንደነ ዮሐንስ በአጋዝን ልጆቹን ሊቀልብ አጋዝን አዘጋጀልን። ነገር ግን ሰላሳ ዓመት ሙሉ ለብቻዬ ኑሬ አሁን ከሰው ጋር እንዴት ለምደው ይሆን ብዬ አሰብኩኝ። ነገር ግን ይህ እንዲሆን የፈቀደ ጌታ እሱ ችሎታውን እንደሚሰጠኝ አምኜ ጸሎቴን ቀጠልኩኝ አሉ ታላቂቱ አረጋዊቷ እማሆይ። ከሰዓት ትናንት ወደዚህ ይዘውት የመጣችው አጋዝን የእሷ እናት መጣ ነበር። ፊቴ ቆመችና ምልክትን ትሰጠኝ ጀመረ። ውጪ ማለቷ ነበረ በዛ ሰው አለና፣ ውጪ እንደማለቷ ነበረ። ልብሴን ጎተት አድርጋ ወደ ውጪ እያሳየችኝ ወጣችና ዞር ብላ አየችኝ። አጋዝኗ ምን እንደፈለገች አልገባኝም። ዞር ብላ ስትመለከት አልተከተልኳትም። ምን ማለቷ እንደሆነ ለጊዜው አልገባኝም። እንዳልተከተልኳት ስታውቅ በድጋሚ መጣ ልብሴን በጥርሷ ነክሳም ወደ ውጭ እንደወጣ በኃይል ጎተተችኝ። ይህን የሌሊቱ መልእክት ተወሳለኝና ፈጥኝ ተነስቼ ተከተልኳት። እሷና ልጇ ድንጋይ ስር መንገድ አድክሟቸው ጭልጥ ያለ እንቅልፍ መወስዷቸው አገኘኋቸው። ይህንን ምልክት ከሰጠችኝ በኋላ አጋዝኗ ከእነሱ ጋር አድርሳኝ፣ እርሷ ግን ሄደች። ከእንቅልፋቸው እስኪነቁ በትግስት ጠብቄ ይዣቸው ወደ ዋሻ የምገባሁ ይህ እኮ ታምር የሆነ የእግዚአብሔር አጠራር ነው። ጌታ ቃሉን አያጥፍምና ከዛን ጊዜ ጀምሮ እንደ ቃሉ አጋዝኗ እየመጣች ትቷን ትሰጠናለች። ብለው ቀጠሉም። እኒህ ከአዲስ አበባ ድረስ የመጡት ግፈኞች አማሯቸው መከራና ችግር፣ ጭንቀት ሁሉ በእነርሱ ላይ አድርሰውባቸው ነበረም። እግዚአብሔር በሰፊ እጁ ግን ተቀበላቸውም እናትና ልጅ ማወይ ቀጠሉና እርሱ ያዘዛቸው አባቶች ቅድም እንዳዩት መጥተው ባርከው ሆብስት አድርገውም ይሰጡናል። ይሄው በሱ ፍቃድ እዚህ ደርሰናል ልጄ። እነሱም ወደ ወደዚህ ዋሻ መጥተው አብረ መኖር ከጀመርን 44 አመት እንሆ አለፈን ብሎ ቀጠሉ። እኔ ከዛም በፊት 30 አመት ብቻ ይኖር ያለው። ወደፊትም እሱ በፈቀደ እስካለን ድረስ እንዲሁ በሰላም እንኖራለን። ያቺ የመጀመሪያዋን አጋዘን አዳኞች ገለውብን። ያው ይቺ ደግሞ የእርሷ ልጅ ናት። እግዚአብሔር ባወቀ እርሷ ትመግበናለች አሉማ ሆይ፣ ያ ቀጻይ የሚያበራ ፊታቸው በፈገግታ ተመልቶ። በእርግጥ ይህንን ለሚሰማው እግዚአብሔርንም ለማያምነው እንደ ሐሰትና ቅጥፈት ሊታይ ይችላል። ምናልባት የሚሰማና የሚያደምጥ ካለ የእግዚአብሔር ገቢረ ተአምራቱ ዛሬም ድረስ በገዳማቱና በአድባራቱ ላሉት ሰዎች እየተገለጠ እንደ ቅዱሳኑ በገድላትና በታምራት እንዳየናቸው ሁሉ ታምራቱን የሚሰራ መግቦቱ ለዘላለም የሆነ እጅግም በሚያበረታቱ እና በሚደግፉ መላእክት እስራኤላውያንን እንደደገፈ ዛሬም እየደገፋቸው በቅድስናና በንጽህና እንደ መላክ የሚኖሩ በኢትዮጵያ ምድር ውስጥ ያሉ ታሪኮችን ነው። ማሆይ ያየችውን በጆሮዋም የሰማችውን ለእኛ ለሕዝብ በመመን እያደረሰችን ያለችው ማሆይ ግራ በመጋባት አሁን እነሱ እናትና ልጅ ናቸው አሉ ወደ እነማ ሆይ አፍጥጠውም አፍጥጠው፣ አዎ እናቴ፣ እሷ እናት እርሷኛዋ ደግሞ ልጅ ነች አለችም። ከእግዚአብሔር ጋር የመኖር ኑሮ የገነት ኑሮ ነው። ጌታ ብዙ ብዙ ምርጥ ነገሮችን ለእኛ አድርጎልናል። ስለዚህ እሱ በፈቀደ ሁሉንም በአግባቡ ያኖረናል። ይህ በረሃ እንደምታየት ምድረ በዳ እኮ ብቻ አይደለም፣ ግን ጌታ አይነ ብርሃኑ ለገለጸለትህ በቅዱሳን የተመላ አምሳለ ገነት እኮ ነው ልጅ አሉኝ። ወይ ቤተ ክርስቲያን፣ ካህናት፣ ጳጳሳት፣ ቆሞሳት፣ ዲያቆናት በሴትና በወንድ መናንያን የተመላ ይህ ከመላ ዓለም የሚሰበሰብበት የቅዱሳን መዲና ነው። ምናልባት ኃጢአታችን በዝቶ እኛ ይህን ሁሉ ቅዱሳን ማየት ቢሳነንም ድምፃቸውን ለመስማት ግን እንታደላለን። እግዚአብሔር ሲል ደግሞ አንዳንድ ጊዜ ይገለጡልናል አሉ እማሆይ። እማሆይ ዝም ብለው የአምላክን ሥራ በማድረግ ብዙም ከቆዩ በኋላም እናቴ፣ እርሶስ ወደዚህ በረሃ እንዴት መጡ አሉ እኔ፣ በ16 ዓመቴ ገዳም ገብቼ ስኖር ሀያ ዓመት ሲመላኝም መነኮስኩ አልኳቸው። ኖርበት የነበረው ገዳም ብዙ ትሩፋት የሚሰሩ ለበጎ ነገር የሚፋጠኑ እውነተኛ መነኮሳት የሚኖርበት ገዳም ነበረም። ብዙዎች ሀብተ ትንቢት የተሰጣቸው ጸጋሚ ብዛ ያላቸው ነበሩ። እኔም እዛ ገዳም ከገባው ጀምሮ በፍጹም ትህትናና ትጋት ገዳም ያዘዘኝን ሁሉ በደስታ መሰራ ነበረ አሉም። ይህንን ታምር የሚመለከቱትና ለእኛ የሚያጫውቱን እማወይ መባጽ ይሆን በትርፍ ጊዜ ከጸሎትና ከስግደት የተረፈችኝ ሰዓት ከገዳሙ ትንሽ ፈቀቅ ብለው ባሉ በዋሻ የሚኖሩ የተባረኩና ተነበሩና እሳቸውንም ረዳና አግዝ ነበረ። ከለታት ባንድ ቀን ምግባቸውን አዘጋጅቼ ሳቀርብላቸው ምግቡን መጎነ መመገብ ትተው ትኩር ብለው አዩኝ። አሉ። የዛሬዋ ታሪካቸውን ሁሉ የምታጫውተን እማሆይ መባጽዮን ታሪኮቿን ለነማሆይ ለኒያረጋዊ ሰዎች እየተናገረች ትኩር ብለው ለረጅም ሰዓት አዩኝና ልጄ፣ እኔ በዚህ ሰሞን ወደ ፈጣሪ ሄዳለሁ። እኔን ቀብረሽ ሳቱ ይታታሪ ከዚህ ዋሻ ጀርባ ያለችውን ቀጭን መንገድ ተከትለሽ ሂጂ ፈጣሪ መኖሪያሽን ወዳዘጋጀበት ያደርስሻልና አንቺ አትፍሪ። የአንቺ መኖሪያ እዛ ነው። አይዞሽ እሱ ምግብሽን፣ ልብስሽን በሚያስፈልግሽ ሰዓት ሁሉ ያከናውንልሻልና አትፍሪ ብለው ልነግሮት የማልችለው ብዙ ሚስጥራት ነግሮኝ ምግባቸውን መመገብ ጀመሩ አሉ ሟሄም እንዳሉትም በሳምንት ማረፉ ብለው ቀጠሉ። እኔም ከቀብር በኋላ እንድታዘዝኩት ቅጭኗን መንገድ ይዤ ጉዞዬን ጀመርኩኝ። ከሶስት ቀን ጉዞ በኋላም አንድ አባት አግኝተው ወደዚህ ዋሻም አስገቡኝ። ይሄው ከዛን ጊዜ ጀምሮ እዚህ ዋሻ ውስጥ በፈቃዱ እያኑሬ ነው አሉና ግሩም ከሆነ ፈገግታቸው ጋር የእናቶችን ሰላምታና ቡራኬ የተቀበሉም ይህ በእኛ ዘመን የተፈጸመና የሆነ የእማሆይ የታላቋ እናታችን የእማሆይ መባ ጽዮን ታሪክ ነው። እማሆይ መባ ጽዮን ታሪካቸውን እንዳጫወቱን ከሆነ ከጎንደር ተነስተው ቤተሰቦቻቸው ሊድሯቸውና ያለ ፍቃዳቸው እንዲያገቡ ታዘው እርሳቸው እግዚአብሔር የሚወዳቸውና የሚያከበራቸው ንጹህ ሴት ነበሩና ድንገት በሌሊት በመላእክት ተጠርተው ቅዱሳን አባቶችም ተመርተው ወደ ደብረ ወገግና አካባቢዋ የተጓዙ እናታችን ናቸው። በዚህና በተለያዩ ቦታዎች በሚጓዝበት ወቅት ያገኛቸውንና ያጋጠማቸውን ከቅዱሳኑ ጋር ያደረጉትን ውይይትና ምክረ ሐሳብ እንዲሁም ተግሳጽ ለእኛ ለልጆቻቸው ይደርስ ዘንድ በእውነተኛ ታሪክ ላይ የተመሠረተ እማዊ ተማርያም ይፍሩ ዘደብረ ወገግ እንዳጫወቱን እያቀረብኩላችሁ እገኛለሁ። ይህ ዛሬም ድረስ ተስፋ ለሌለን ተስፋ የሚቀጥል እግዚአብሔር ትቶናል ብለን ለምናስብ ሁሉ እግዚአብሔር መኖሩን ለማሳየትና ለማረጋገጥ ነው። እውነት ነው። በዚህ ዘመን ይህ ይፈጽማል ብሎ ማመድ ቢከብድም ትናንት በእነ አብርሃምና ይስሐቅ በእነ ያዕቆብ የነበረው እግዚአብሔር ዛሬም በእኛ ዘመን አለም ትናንት በሊቃውንቱና በአበው ሲሰራው የነበረ አምላክ ዛሬም በእኛ ዘመን ይሰራል። በእርግጥ የእኛ ኃጢአትና በደል ቢበዛም ጽድቅና ምረቱን ለማየት ጸጋ ቢያስፈልገን እንኳ የእግዚአብሔር የምረት እጁ ዛሬም እንደምትሰራ እኒህ እናቶች የመሳሰሉ ታላላቅ ሰዎች ካዩት ከሰሙት ነገር ያካፍሉናል። እኛ ደግሞ ሰዎች ይሰሙት ያደምጡት፣ ለዓለም ይስፋፋም ዘንድ ብዙዎቹ የእግዚአብሔርን በረከትና ረዴት ዛሬም መስራቱን እንዲያረጋግጡና ተስፋ እንዲሆናቸው ይህንን ፕሮግራም ላይክና ሳብስክራይብ ሸርም እያደረጋችሁ ለመላው ዓለም ታስተላልፉት ዘንድ በትትና እየጠየቅኩኝ ለዛሬ እዚህ ላይ ልቋጫ። ሐሳቢን ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ ለማለት ፈለግኩኝ።